ሰላም ተወዳጆች እንደምን አርፍዳችኋል። በያላችሁበት ሁሉ ሰላማችሁ እንዲበዛ ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር መረጃዎችን ከተለያዩ የአማራ ክልል ጦር ግንባሮች በማጠናቀር ወደ እናንተ ይዤ እቀርብ ያለው እናንተም ቪዲዮን ስትጀምሮ በቅነት ላይክ በማድረግና በኮመንት መስጫው ስርም የግል ሀሳብ አስተየቶቻችሁን በማስፈር እስከ መረጃዎቹ ፍጻሜ አብራችሁኝ እንድትቆዩም እያልኩ በተለያዩ የዓለማችን ክፍል ለሚገኘው ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታድርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ መረጃ የሰሻገር፣ ከሰዓታት በፊት በደረሰን ሰበር መረጃ መሰረት ንጹዋን ላይ ያነጣጠረ የድሮን ጥቃት ለመፈጸሙ የሚያሳይ መረጃ ለሚዲያችን ተልኳል። መስከረም 29 ቀን 2018 ዓ.ም ተመረጥ ጧት አንድ ሰዓት ተኩል ላይ በሰሜን ወሎ ዞን ጋሸና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጃ የሚባል ቦታም ላይ በተተኮሰ የድሮን ጥቃት አንድ ንጹሃን ሲገደል የሃይማኖት አባት ወይም ቄስ ጨምሮ ስድስት ንጹሃን ላይ ከባድናም ቀላል ጉዳት እንዳደረሰም ምንጮቻችን ገልጸዋል። አገዛዞ ከሰሞኑ በዘመቻ አርበኛ አደማሊ ወይንም አባናደው የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነም እስካሁን የሚወጡት መረጃዎች ይጠቁማሉ። አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ የድሮን አሰሳናም ጥቃት ለመፈጸም ዝግጅት እያደረገ እንደሆነም ከውስጥ አርበኞቻችን ያገኘነው መረጃ ያመላክታል። ህዝባችንም ልዩ ጥንቃቄ እንዲያደርግ መግለጽ እንፈልጋለን ሲሉም የመረጃ ምንጮቻችን አክለው ገልጸዋል። በሌላ መረጃ አፋ ባሀ ሰሜን አማራ ቀጠና በላይ የዘለቀ እዝ ዳግማዊ ቴድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች የጠላትን ኃይል ሙትና ቁስለኛ አድርጓል። መስከረም 28 ቀን 2018 ዓ ም የጠላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ ያለም አርኖ ጋር ነው የተባለ ቦታ አፋ ባሀ በላይ እዝ ዳግማዊ ቴድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦርና ምፍናየ ወቤ ክፍለ ጦር አህዶች በጥምረት ቦታ ይዘው በሰነዘሩት ማጥቃት ድል ተቀዳጅተዋል። ከፍተኛ ወታደራዊ ጠቀሚታ ያላቸውን ቦታዎች ቀድሞ በመቆጣጠርም የጠላት ኃይል ሙትና ቁስለኛ ሲሆን አንድ ወታደራዊ ኦራለም ከጥቅም ውጪ ሆኗል። ጋርኖ ጋር ነው መብረቃዊ ጥቃት እየተረፈው የጠላት አይለም በማክሰኝት በቅርብ ርቀት ላይ ከምትገኘው ፈረንጅ ውሃ ከተባለው ቦታም ሸሽቶ እንደደረሰም ጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጣም በድጋሚ ተመቶ ሙትና ቁስለኛውን እያዝረከረከም ቀሪው ሸሽቶ ምሽት ሶስት ሰዓት ማክሰኝት ከተማ ምሽግ ተወሽቋል ሲሎም የመረጃ ምንጮቻችን ገልጸዋል። ሁለቱም አውደ ውጊያዎች የተገኙ ድሎችም 15 የሞት 23 ቁስለኛ ሲሆኑ ቁስለኞቹም በማክሰኝትና በጎንደር ሕክምና ለማግኘት መግባታቸውም ተረጋግጧል። ተያያዥ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን መረጃዎችን አጠናቅረን በዝርዝር የምንመለስበት ይሆናል። በሌላ መረጃ የዋዳ አዲስ ዓለምን ከተማ ለመቆጣጠር ከጅጋ ደንበጫ ከተማ በብረት ለበስ ታጀበው የመጣው ገበስበስ የበልጽግና ሰራዊት ባናብስቶቹ በኢንጂነር ክብር ተመስገን ልጆች ተቀጥቅጦም ወደ መጣበት ተመልሷል። የዋዳ አዲስ ዓለም ከተማን ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጀቦ የመጣው ግብስብሱ የብልጽግና ሰራዊት አናብስቶቹ የኢንጂነሩ ልጆች በጎጀትና ጋንትና አካባቢዎች ሲገርፉት እንዳረፈደም የመረጃ ምንጮቻችን ገለጹ። ወደ አንተ ሲመጣ ማዘዣውን ያዝበት በሚለው የአረብኛው መርህ መሰረት ወደ አዲስ ዓለም ከተማ የገባው የጠላት ሰራዊትም ጀግኖቹ በእሳት አለንጋ ሲገርፉት ካደሩም በኋላ ክሎ ሰራዊት ደንበጫ ከተማ በመግባት በጠላት ላይ ከፍተኛ ጥቃት ፈጽሟል። ይህንን የጀግኖቹን ቁራጥ እርምጃ ያየው አረመኔው የብልጽግና ሰራዊትም ወደ መጣበት ተመልሷል። በዚህ ጥቃትም በርካታ የጠላት ሰራዊት እርምጃ ተወስዶበታል ሲሎም የመረጃ ምንጮቻችን ከስፍራው ባደረሰውን መረጃ ገልጸውልናል። በሌላ መረጃ የከንቲባዋ አጃቢ ደብረ ማርቆስ ላይ ሲሸኝ አመራሩ ደግሞ አማኑኤል ላይ እርምጃ ተወሰደባቸው። ቆንጆቹ የአማራ ሕዝብ ልጆች የስርዓቱን አገልጋዮች እያጸዱት ይገኛሉ። ትናንት በስቲያ ሌሊቱን በደብረ ማርቆስ ከተማ ዘልቆ በመግባት ቀድሞ የይትባረክ አወቀ አጃቢ የነበረው አሁን ላይ ደግሞም ለተተኪው የአብይ ሎሌ ለሆነው ስለሺ አጃቢ የሆነውን ተቀባ የተባለውን ተላላኪም በሌሊት ሰርጎ በመግባት ወደ ላይኛው ዓለም ተሸኝቷል። በተመሳሳይ አማኑኤል ከተማ በመግባትም አመራሩን በመምታት ሁለት ክላሽ በመያዝ ፋኖን በይፋ ተቀላቅለዋል። እንዲህ አይነት የተጠኑ ጥቃቶች በብልጽግና ቤት ከፍተኛ ሽብር በመክፈቱም ስራ ለመልቀቅ ደብዳቤ እያስገቡ መሆኑም ማረጋገጥ ችለናል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአማራ ብሔራዊ ኃይል ቴዎድሮስ ህዝብ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ ገልጿል። ይህ በእንዲህ እንዳለ በሌላ መረጃ አማሮች ቤት ለቤት እየታደነው እንደሚገኘው የሚያሳይ መረጃ ለሚዲያችን ተልኳል። ምዕራብ ሐረርጌ፣ ጨለልቃ ወረዳ ሚደግዶ ተብሎ በሚጠራም አካባቢ ሰኞ ንጋት 11 ሰዓት ጀምሮ አማራው እየተመረጠም ቤት ለቤት እየታደነ እየታረደና ቤቱ እየተቃጠለ እንደሆነም ለሚዲያችን የተላከ መረጃ ያስረዳል። ሰኞ ንጋት 11 ሰዓት ጀምሮ የአማራውን ትኩረት አድርጎ የጀመረው ጥቃት ከትናንት ትናንት በስቲያና እናም ትናንትና ተባብሶ መቀጠሉን ስለ ጥቃቱ ሲያወራ እየተገኘ እየታፈነ እንደሚሰወረም ምንጮች ገልጸዋል። የኦነግ ሸኔ አባላት ከመንግስት ኃይሎች ጋር በመተባበር ጥቃቱን ሳይፈጽሙት እንዳልቀረም እየነገሩን፣ የአካባቢው ነዋሪ የሞቱትን እንኳን የቀብር ሥርዓታቸው እንዳይፈጸም ተደርጓል ሲለውም ገልጸዋል። ከትናንት በስቲያ እናም ትናንትና ወጣቶችናም ሴቶች እየታፈኑ እየተወሰዱ ሲሆን እስካሁን የገቡበት እንደማይታወቅ ስለነሱ በሹክሹክታ እንኳን ማውራት እንደማይቻል ከአካባቢው የደረሰን መረጃ ያመለክታል። ይህ በመሆኑም እስካሁን ምን ያህል አማሮች እንደሞቱ፣ ቤታቸው እንደተቃጠለ፣ ታፍነው እንደተወሰደውም ለማወቅ አስቸጋሪ አድርጎታል። መረጃዎችን እየተከታተል የምናሳውቅ ይሆናል። ወደ ቀጣይ መረጃም ስሻገር የአፏባሃ ደቡብ አማራ ቀጠና ሳምነው አጼ ዘር ያዕቆብ አንደኛ ኮር ቡድን የአገዛዘው ዙፋን አስጠባቂ ሰራዊት ላይ ድል ተቀዳጅቷል። ፋባ ደቡብ አማራ ቀጠና ሳምናውዝ አጼ ዘርዓ ያዕቆብ አንደኛ ኮርቃኝ ቡድን በመርሃ ቤቴ ወረዳ በቀን 9012018 ዓ ም ከሰዓት 9 ሰዓት ተኩል ላይ በአገዛዙ ላይ ታሪክ ሰርቷል። በመርሃ ቤቴ ወረዳ ገረን ቀርጫ በተባለም ቦታ ላይ እንደለመደው ተዝረክርኮ በመኪና እየሄደ ሳለም በአጼ ዘርዓ ያዕቆብ ከወርቃኝ ቡድን ሙትና ቆስለኛ ሆኗል። ልዩ ስሙም ቀርጫ በተባለ ቦታ ላይ የአገዛዙ ዙፋን አስጠባቂ አንድ መቶ አንደኛ አየር ወለድ ኮማንዶ፣ ሚኒሻ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና ምግረኛ የተተለተለ ፋኖ አለበት ተብሎም ወደ ተጠቆመው ቦታ ሲመጣ ያልጠበቀው በመኪና ላይ ያለ በቦምብና በጨበጣ ውጊያ ሞትና ቁስለኛ ማድረግ ተችሏል። የምርኮኛ ዝርዝር በዝርዝር የምናሳውቅ ይሆናል። መረጃውን ያደረሰ አርበኛ አማራ አዘዘ፣ የአፋ ባህ ደቡብ አማራ ቀጠና አሳምነውዝ አጼ ዘረ ያዕቆብ የሕዝብ ግንኙነት ኃላፊም ነው። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን የግንባር መረጃዎች ይህን ይመስላሉ። ከአሁን የደረሱን እጅግ አንገብጋቢ ሰበር ዜናዎች አሉ። በቀጣዩ የመረጃ ክፍላችን ይህን መረጃዎች በማጠናቀር በዝርዝርና በስፋት የምንመለስባቸው ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ኦል የምትለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑ ምስል በፍቅር ጋብዛችኋለሁ። መልካም ቆይታ ይሁንላችሁ።